ሰላም ይሁን፣ በእምነቱ ለጸና በእግዚአብሔር ለሚታመን። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን፣ የዛሬ ስታላ ቤተሰቦች በመላው ዓለም የምትገኙ እህት ወንድሞቼ፣ እናት አባቶቼ፣ ወዳጆቼ በሙሉ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንዴት ናችሁ? ሁሉ መልካም ስራ፣ ኑሮ፣ ጤና ባላችሁበት ሁሉ መልካም ነው። እኔ እግዚአብሔር ይመስገን ደህና ነኝ። ከእናንተ ጋር እንዴት ነው ሁሉ መልካም። ያው እንገናኛለን እያልኩ ጊዜዎች አልመቻች እያሉ ያለውበት አካባቢ ብዙም ሰላም ስላልሆነ ለዛ ነው ነገሮችን ሁሉ በስርዓትና በየጊዜው ወደ እናንተ ለመድረስ አስቸጋሪ የሆነውና ለእናንተም መልስ ለመስጠት የሚቸገረው ማለት ነው። በተረፈ ዛሬ እግዚአብሔር እንደወደደና እንደፈቀደ መጠን ሰላም ይሁን በእምነቱ ለጸና በእግዚአብሔር ለሚታመን በሚል ርዕስ መጥቻ አለው። አዎ ሰላም ለሰው ልጅ ያስፈልጋል። የሰላም ዋጋ ቢተመን በኳንትሌን ገንዘብ ተመን ቢወጣለት ወደር አይገኝለትም። ሰላም የሚገኘው ከሰላማዊው አምላክ ሉለባህሪ እግዚአብሔር ነው እና በእግዚአብሔር ታምነን በሃይማኖታችን ጸንተን ሰላም እንድናገኝ እግዚአብሔር የሰላም ጊዜ እንዲያመጣለን ይህን ክፉ ጊዜ ተሻገረን ደግ ከሆነ ዘመን እንድንደርስ የአባቶቻችን አምላክ ልዑለ ባህርይ እግዚአብሔር መልካም ፈቃዱ ይሁን። እናም ሰላም በሌለበት ጊዜ ሰላም ይሁን ብዬ በርዕስ የመጣሁት ከአባቶቼ የሰማሁትን ከመጽሐፍ ያገኘሁትን እናንተ በጎ በምታደርጉት በረሃ ለበረሃ ታች ስክሪን ስልክ ሳሊዝ በበተን ስልክ እየተንከራተትኩ እናንተን ለማሳሰብ እኔም ደግሞ ከእናንተ የተቀበልኩትን መልእክት ለማድረስ በምንከራተትበት ቦታ ያገኘውትን የአባቶችን መልእክት ላደርሳችሁ ላካፍላችሁ እወዳለሁ። ከቪዲዮ ጋር አብሬያችሁ የምቆየው ወንድማችሁ ያዕቆብ ዘልበረድ ፈጠነ ነኝ። ታዲያ አንድ ማስጠንቀቂያ ልነግራችሁ ይፈልጋለሁ። ከዚህ በፊት ዘአርስጣላ በሚል የፌስቡክ ገጽ የምታውቁኝ የት ወንድሞቼ ከዛ በኋላ ደግሞ በዚህ ዩቲዩብ ቻናል የምታውቁኝ እህት ወንድሞቼ በተለይ የፌስቡክ ገጽና ጃኮብ ፈጠነ የሚለው ላይ ከ6000 በላይ ፈሩ ባለው የፌስቡክ ገጽ ላይ ያሉትን ጽሁፎች በማንሳት ኮፒ ፒስት በማድረግ የነሱ በማስመሰል ቪዲዮ ሲሰሩባቸው በቴሌግራም በተለያየ ቦታ ሲፖሰቱ ደርሰውኛል። ከወዳጆቼ እህት ወንድሞቼ፣ ከእናንተ አባቶቼ፣ ከእናንተ ማለት ነው። ስለዚህ ትክክል የሆነው የዛር ስጣላብ ቻናል ወይም ደግሞ ያቆብ ዘልበረድ የፈጠነ የሚባለው ለጊዜው በፌስቡክም በቴሌግራምም የለውም ዩቲዩብ ላይ ነው ያለውት። ስለዚህ በዚህ ቻናል ካልደረሳችሁ በስተቀር ሌላ ቦታ ከሆነ በተለያየ ነገር ራሳችሁን እንድታስተውሉ እንድትመረምሩ ማለት ወዳለው። በተረፈ መልካም የሆነ መልእክት ስለሆነ የሚያስተላልፉት ምንም ችግር የለውም። ከዚ ውጭ ግን የራሳቸው ለማድረግ በመሞከር ያየዋቸው ሰዎች አሉ ከነዛ ራሳቸው ራሳቸውን እንድትጠብቁ ላሉ። ምክንያቱም የሰው የሰው ነው የሰው የሆነ ነገር የሰውን ብለው ብሎ ቢናገሩ አሪፍ ነው፣ ለራሳቸውም የሚጠቅማቸው እንደዛ ስለሆነ ማለት ነው። በተረፈ ሰላም ይሁን በእምነቱ ለጸና በእግዚአብሔር ለሚታመን በእግዚአብሔር ለሚታመን ሰላም ይሆናል። አሁንም ሰላም ነው በዚህ ውከት ውስጥ በዚህ ግርግር ውስጥ በዚህ ጦርነት ውስጥ በዚህ መከራ ባለበት ጊዜ ኢኮኖሚው በተዛባበት የሰው ልጅ ከቤተሰቡ ጋር መግባባት በቃተው ጊዜ ሰላም የሆነ ሰው አለ። ምን አይነት ሰው እንደሆን ታውቃላችሁ? በሃይማኖቱ የጸና ጸሎቱን የማያስታጉል ቢችል ቢችል ከምንም ንክኪ በፊት እግዚአብሔርን ጠይቆ ወደ ስራው የሚሄድ ከሌሎቹ የተሻለ ህይወት አለው። ግን ደግሞ አሁን ላይ በጣም አደገኛ የሆነ መልእክት አለ። ሰላም ይሁን እያላችሁ እግዚአብሔር ሰላም እንዲያመጣልን በምትችሉት በአቅማችሁ እግዚአብሔርን ጠይቁ። በሀገር ውስጥም በውጭ ሀገርም የምትኖሩት ወንድሞቼ በሙሉ ዘመነ ጽጌን ጨርሰን እንግዲህ ወደ ቁስቋም እየተጠጋን ነው። የቁስቋም እንደ እግዚአብሔር ፈቃድ ስራ አለኝ። ኔ ይህንን ቪዲዮ ሪከርድ የማደርግላችሁ አጋጣሚ ለገበያ ወጥቼ ከወንድሞቼ የማገኘውን የበረከት ስራ የምትሳተፉትን ገንዘብ ያንን ገንዘብ ይዤ ለቁስቋምም ለመመለስ ከዛም ደግሞ ለአርባይቱ እንስሳ ህዳር አርባይቱ እንስሳ እየመጡ ስለሆነ ለዛ ለማድረስ የሚያስፈልገውን ነገር ለማድረግ ነው ይህንን ድምፅ የምቀዳላችሁ ማለት ነው። ስለዚህ የምትችሉ እህት ወንድሞቼ አሁንም በአቅማችሁ ብትሳተፉ አጋጣሚ ጊዜው በየቦታው ነው ሰዓት ያለ ብያችሁ ነበር የምታስታውሱ ከሆነ በዚህ ቻናል የተፖሰተውን ቪዲዮ መመልከት ስትችሉ ብዙ ነገር መረዳት ትችላላችሁ። ከአባቶች ድምፅን በቀጥታ ከእኔም ደግሞ ከአባቶች የሰማትን ነገር እያንዳንዱን መረዳትና መገንዘብ ማስተዋል ትችላላችሁ ማለት ነው። ስለዚህ ሰላም እንዲሆንልን ሰላም እንድናገኝ፣ በሃይማኖት መጽናት በእግዚአብሔር መመካትና መደገፍ ያስፈልገናል። ከዛ ውጭ ከቤተ ክርስቲያን ወጥተው ክርስቲያኖቹ ሲታረዱ የነሱ ጸሎትና የእነሱ ተአምር ያደረገው ይመስል የሚናገሩ ሰዎችን በሚዲያ እያየው ነው። ቤተ ክርስቲያንን በማያገባቸው ገብተው የሚፈተፍቱ ሽማግሌንን ብለው ጥላቻን የሚዘሩ ብዙ ሰዎች እያያችሁ ነው። በሚዲያ የሚታወቁም የተከበሩ ሰዎች የሚባሉም ሊሆን ይችላል ወዘ ተርፈ ግን በዚህ ሰዓት ላይ ሃይማኖት የሕይወት ተኪ ነው እና በሃይማኖት መጽናት ወደ እግዚአብሔር መጠጋት ትልቁ ነገር ነው። ከዛ ውጭ እህት ወንድሞቼ አሁንም ደግሜ ደግሜ የምነግራችሁ በተለያየ ቦታ ላይ ልባችሁን በማመንታት በዚህ ጊዜ ይሆናል፣ በዚያ ጊዜ ይሆናል፣ በፍጹም ያችን ቀን የሚያውቃት እግዚአብሔርና ወደ እግዚአብሔር ለተመለሱት ህዝቦች እየተዘጋጀች ደግ ጊዜ ስለሆነች ሃይማኖታቸው ከምግባራቸው ጋር ለተባበረላቸው እንጂ ያቺ ጊዜ ቅርብ የምትሆነው ክፋትን ሰድረው ሂሳብ እየሰሩ ቀመር እየቀመሩ ለሚጓዙት አይደለም። እና እናንተ በማስተዋል ተስፋ ሳትቆርጡ መበርታት መቻል አለባችሁ። ዳቢሎስ ህዝበ ክርስቲያንን የሚፈትነውና መከራ የሚያበዛበት ዋናው ቦታ መቼ ነው፣ እንዴት ነው ብትሉ መሪዎቻችንን ባሏቸው ሰዎች ላይ ያድርና ወጥመዱን ይዘረጋል። የዛን ጊዜ በቀቢጸ ተስፋ ክርስቲያኖቹ እንዲታወኩ በልባቸው ምንታዊ እንዲዘራ ይሆናል። አሁን እንደምናየው እንደምንመለከተው ማለት ነው። በዚህ ጊዜ ታዲያ እግዚአብሔር እንዲያነጻን፣ እንዲያጸናን፣ ብርታቱን እንዲሰጠን፣ ቸርነቱን እንድናውቀው፣ ከማዕቱ ስንሰወር እንድንረዳው፣ ለአባቶቻችን ማስተዋልን ልቡናን የሰጠ እግዚአብሔር ለእኛም እንዲሰጠን ያለመታከት በምንችለው የአቅማችንን የዕለት ውዳሴ ማርያም መዝሙረ ዳዊት እየደገምን እግዚአብሔርን ልንጠይቅ ይገባል። ከዚህ ውጭ ሌላ የመዳኛ መንገድ የለም። ቁልፉም ምሕረቱም ያለው ከዚህ ጋር ብቻ ነው እንጂ በዛ እንደዚህ ሆነ በዚህ እንደዛ ሆነ ስለተባለ የሚመጣ ነገር የለም። እግዚአብሔር ክፉ ጊዜን ሲያመጣ የክፉ ጊዜ የዛ ጽዋ ተሳታፊ የሚያደርጋቸው ክርስቲያኖቹን ነው። ክርስቲያኖቹ ይሰደዳሉ፣ ቤተ ክርስቲያናቸው ይቃጠላል፣ በሃይማኖታቸው ምክንያት ይታረዳሉ፣ ለመታረድ ስም ይሰየማሉ። በዚህ ጊዜ ታዲያ እንደ ዘመነ ሰማዕታት ጸንተን በርትተን በሚዲያ ደግሞ የምንገኝ እህት ወንድሞች ምን ማድረግ አለባችሁ መሰላችሁ? ሚዲያውን ያለ ፍራት ተደራሽ ለሆነው ህዝብ እንዲደርስ ለክርስቲያኑ በትክክል በእውነት መናገር። እዚህ ጋር እዚያ ጋር የሚለው ሀሳብ ምንም፣ በጭፍጫቦ ጽድቅ አይገኝም። መስጠቱን ለእግዚአብሔር ሰጥቶ የሚሰጥ ሰው መዳኑን እንዴት እንደዳነ መደመን በሚችል ማለት ውስጥ እግዚአብሔር ያሳልፈዋል። መብራንን ነው ምላችሁ። ስለዚህ አሁን በእኔ በኩል የበረከት ስራ የምትሳተፉት ወንድሞች እናት አባቶች አላችሁ። አሁንም አካውንት እዚህ ጋር አስቀምጥላችኋለሁ የአቢሲኒያ ባንክና የኢትዮጵያ ንግድ ባንክ አካውንት ማለት ነው የአቅማችሁን የምትችሉትን መሳተፍ ትችላላችሁ ከዛ ውጭ ግን ዛሬ ስላለው ይህንን ቪዲዮ ከለቀኩበት ጊዜ አንስቶ ቲንክ ለ 15 ሰዓት ላይ ከተማ አቆያለሁ ነገ ከሰዓት ነው የምወጣው ሐሙስ ማለት ነው ያም ህዳር አራት ስለዚህ ከዛ በፊት ደግሞ ሌላ ነገር ካለ በስልክም የምታወሩኝት ወንድሞች አሉ አላችሁ መልእክት ያስቀመጣችሁልኝ

ለአባቶቻችን ለእናቶቻችን ያለ ከንቱ ውዳሴ ስለሆነ በእንባ ነው ጸሎተ ማርያም እንኳን የሚያደርጉት። መብራን ነው የምላችሁ እናንተ አድርጋችሁት እኔ መልክቱን በማድረሴ ለእኔ እንባቸው እርግፍ እያለ ነው ጸሎተ ማርያም የሚያደርጉት። የእናንተንም በውስጥ መስመር ስማችሁን ስለምታስቀምጡልኝ እቀብ ሕይወቶሙ ወስረይ ኃጢአቶሙ እያሉ በጸሎት ሲያስቧችሁ በእንባ ነው ማለት ነው። ለእነሱ ዋጋ ስላለው ነገር ግን በዚህ መካከል ይነንም ደርስ አንዳንድ ኔትወርክ የሌለበት ቦታ ነው፣ ብዙ ጊዜ የሚሄደው ወደ በረሃ ወደ ቆላ ስለሚሆን። ነገር ግን ኔትወርክ ያለበት ቦታ ላይ እንኳን ይነን ስልክ ለመጠቀም ስንል መንገድ ላይ ዘራፊዎች አሉ እና ስልክ ነው የሚቀበሉ። ስለዚህ የሚይዘው ተቀያሪ ሲም በተን ስልክ ነው አስፈላጊ ለሆነ ወይም ደግሞ ቀይዥ ስሄድ በእግር ስለሚጓዝ ሰዎችም እንዲልኩልኝ ሰዎችን ለመጠየቅ የምጠቀምበት እንጂ በጣም አስቸጋሪ ጊዜ ላይ ነው ያለ ነው። እግዚአብሔር ሰላም እንዲያመጣልን መጸለይ ወደ እግዚአብሔር ማመልከት መቻል አለብን ሌላኛው የማስጠንቀቅ ቪዲዮ እና መልእክቴ ምንድን ነው ካላችሁኝ በጣም በጣም አደገኛ የሆነ ራእይ ያዩ አንድ አባት መልእክት ልከውኛል ለሁሉም ማድረስ ግን አይዟችሁ በሃይማኖት ጽኑ እጃችሁና አገራችሁ እንዳይቆረጥ ብለዋል እንዴት ስላቸው ወጣቱ ሰው ፋኖም የሚለው መከላከያም የሚለው ኦሮሞም የሚለው ሌላውም የሚለው እጁና እግሩ ሲቆረጥ አይቻለው አሉኝ። ምንድን ነው ሲፈታ አልኳቸው። ወንድም ወንድሙን እየገደለ ወንድም ወንድሙን እየገደለ መሬቲቱን የደም ምድር ሊያደርጓት ነው። አኬልዳማ ልትሆን ነው። ስለዚህ ሰላም እንዲያመጣልን ጸልዩ። ያም ብቻ ሳይሆን እናንተም እንድተርፉ እኛም እንድንተርፍ ያለ ዘር እንዳንቀር ጸልዩ፣ የሚል መልእክት አለ። ሰላም ይሁን የሚለውን መልእክት እርስ አድርጌ የመጣሁት ዋናው ምክንያት ይሄ ነው ማለት ነው። ስለዚህ እህት ወንድሞቼ በአቅማቸው ለሚሳተፉ ሰላም እንዲገኝ ለሚጸልዩ በአቅማቸውን በረከት ለሚያደርጉት ወንድሞች እንዲዳረስ ለቤተሰብ ለእህት ለወንድሞቻችሁ ይነን የመለከት ድምፅ አስተላልፉልኝ። ስልክ በመብርሃን በእግዝትነ ማርያም ስም እጠይቃችኋለሁ። ከተማው ላይ በጉቦ ስልጣን ተይዟል። ስለዚህ ይህ ስልጣነ ክህነት መዓት እያመጣ ነው። ጉቦ የከፈለም የተቀበለም ስልጣኑ እየተሻረ ነው። አለቃ አያሌው እንደዚህ ብለዋል ብለው ማህበር ሰርተው ከሚነግዱት ወንበዴዎች የበለጠ ጉቦ ከፍሎ የተቀጠረ ጉቦ ተቀብሎ ያስቀጠረ ስልጣኑ የተያዘ ነው ብላችሁ ያዙ። አለቃ አያሌው ተአምሩ ግላው እየሆነ ንክኪ ምክንያታዊ እየሆነ ሀሳብ ነበራቸው። ግዘታቸው እንከን የለበትም። ማውገዝ የሚችሉት ግን በግለሰብ አንድ ሰው እና አንድ ጳጳስ ፓትርያርክም ሊሆን ይችላል ይችላሉ። ከዛ ውጭ ቤተክርስቲያን እና ሲኖዶሱን ግን ማውገዝ አይችሉም። ይህን ማወቅ መቻል አለባቸው። ምክንያቱም በመላው ዓለም የምትገኝ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሲኖዶስ ተመሳሳይ ስለሆነ ይህ ማለት በኢትዮጵያ ተወግዟል ስትል በህንድ ያለ፣ በኤርትራ ያለ አለ ባርሜኒያ ያለ፣ በእስክንድሪያ ያለ ሲኖዶስ ሁሉ ተወግዟል ብሎ የሚናገር ደፋር በበዛበት ዘመን ራሳችሁን አታጃጅሉ። እህት ወንድሞቼ በማስተዋል ባላችሁበት ቦታ ስጋ ወደሙ መቀበል የምትችሉ ተቀበሉ። ከዛ ውጭ ደግሞ ስጋው ደግሞ የምትቀበሉ እናት አባቶቼ እህት ወንድሞቼ፣ ልጆቻችሁንም የምታቀብሉ እህት ወንድሞቼ እናት አባቶቼ ኪዳን ሳታስደርሱ እባካችሁ ባዛኝቷችሁ፣ ስጋው ደግሞ ማትቀበሉ ልጆቻችሁን አታስቀብሏቸው። ለምን ኪዳን ያላደረሰ ታምረ ማርያም ያልሰማ ቄስም ቢሆን አይቀድስም፣ ምዕመንም ቢሆን ስጋው ደግሞ አይቀበልም። እና ማስተዋል መቻል አለባችሁ፣ መረዳት መቻል አለባችሁ። በተረፈ እግዚአብሔር ከሁላችን ጋር ይሁን። አባቶቻችን በገዳም የወደቁት ስልክ የማያወጉት በእናንተ በኩል እየሄድኩ በእግሬ እየተጓዝኩ ስምንት ሰዓት ዘጠኝ ሰዓት የባገኛችሁ አይዟችሁ የሚል ተስፋ ነው የሚሰጡን፣ አያስፈራሩንም ሁከቱ መዓቱ ግን እንዳለ ነው። ስለዚህ ሰላም እንዲሆን ጸልዩ ማለት እርስ በርስ የምንባላበት መንገድ ጠፍቶልን፣ የምንደጋገፍበት ዘመን እንዲመጣልን፣ የመከረው ጊዜ እንዲያጥርልን፣ ያለ ዘር ያለ ጎሳ ያለ ብሔር ወደ እግዚአብሔር ማመልከት መጸለይና ማልቀስ ማንባት አለብን። ከዛ ውጭ በዚያ ብትሉ በዚህ ብትሉ፣ እርግጠኛ ሆኜ የምነግራችሁ ሰው በኑሮ ውድነት ይሰቃያል፣ የሚብለጨለጭ ከተማ ይሰራል። ለእናንተ በተለይ በሌላው ሀገር ለምትኖሩትና መረጃው ላላችሁት ወንድሞች አልነግራችሁም። የመንን የሚያውቅ ሶሪያን የሚያውቅ ሊቪያን የሚያውቅ የከተማ መብለጭለጭ ሊደንቀው ሊዘግበው አይገባውም። ይረዳዋል። ለምን? እነዛ የሚያምሩ ከተሞች ሁሉ የፈራረሰ ፎቅ መገኛ ስለሆነ፣ ሀገር የሚገነባው ሰው ሲገነባ ነው። ሀገር ሰላም የሚሆነው የሚኖረው ማህበረሰብ ሰላም ሲሆን ነው። በጉቦ የታወረ በሙስና የጨቀየ በዘረኝነት የሚራመድ የዘረኝነት ወጥመድ ያጠመደው ስለሆነ ችግሩ እየተበላላ ነው አሉ። ሰላም እንዲሆን ጸልዩ። ዋናው ሰላም መሆኑ ምንድን ነው ብትሉኝ፣ የእልቂት የሚቀሩ ነው ሳይሆን እግዚአብሔር እኛ እንዲታደገን መልካም እያደረግን እንጸልይ ነው። መልካም የሚያደርግ ምዕመንና ክርስቲያን እሱን ብቻ ሳይሆን ባጠገቡ ያሉትን ሰዎች ሁሉ ያድናል። አንድ ሰው መዝሙረ ዳዊት ቁሞ ቢጸልይ ለሚያየው ሀገር ሁሉ በረከት ያመጣል፣ ይጠብቃል፣ ያስጠብቃል። ቁጭ ብሎ ቢጸልይ ለቤተሰቦቹ ለወዳጆቹ፣ በጸሎት ለሚያስባቸው ሁሉ በረከቱ ይደርሳል። ከሰማይ መዓት፣ ከምድር መቅሰፍት ይጠብቃቸዋል። ሌማን የዳዊት ቃል ኪዳን የንጉሥ ዳዊት የመዝሙረኛው ዳዊት ቃል ኪዳን ማለት ነው። ስለዚህ እኛንም እግዚአብሔር በቸርነቱ እንዲታደገን በምሕረቱ እንዲጠብቀን ወደ እግዚአብሔር በማመልከት ሰላም ይሁን እያል ሰላም እንዲሰጠን እንጸልይ። እግዚአብሔር ወጥተን በሰላም እንድንገባ እንዲያደርግን እና ለዛሬ ያለኝ መልእክት ይህንን ይመስላል። ይህንን መልእክት ለሁሉም አጋሩልኝ ሰላም የሆነ ጊዜ እንደዚህ ሳገኝ የሚመቻች ከሆነ ስመላለስም ወደ ከተማ ቃለ መቀበል እንደዚህ መልእክት አስቀምጥላችኋለሁ። በተረፈ ከቪዲዮ ጋር አብሬያችሁ የቆየሁት እኔ ወንድማችሁ ያዕቆብ ዘእል በረድ ይፈጠነ ነበርኩ። ለቁስቋም የአቅማችሁን ከበረከቱ መሳተፍ ለምትፈልጉ ለአርባይቱ እንስሳ መሳተፍ የምትፈልጉት ወንድሞቼ በዚህ አካውንት ብታደርሱኝና ስልክ ቁጥሬ ደግሞ 0929 46 58 46 ነው። በዚህ ስልክ ቁጥር ቴሌግራም ላይ እና ዋትሳፕ ላይ መልእክት ብታስቀምጡልኝ እንደዚህ ስልኬን በሚይዘው ሰዓት መልእክት እሰጣችኋለሁ ማለት ነው። በተረፈ እግዚአብሔር ያክብርልኝ። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። አመሰግናለሁ።